እስኪ ስለ ድህነት በአንቺ እይታ ድህነት እንዴት ይገለጻል? እህታችን፣ የድህነት ኬዙ ምንድን ነው? ሰዎች ድሀ እንዲሆኑ ምክንያት ሊሆናቸው የሚችል ነገር ምንድነው ብለሽ ታስቢያለሽ? ለድሆች የሚሰጥ ክብር ሪስፔክትስ እንዴት ታየዋለሽ? አንቺ በምትኖሪበት ማህበረሰብ አካባቢ የሚሆን ከዘመኑ አንጻር ስለ ድሆች ምን ታስቢያለሽ? ጠቅላላ አድርገሽ ስለ ድህነት ሀሳብ ብታጋሪኝ እጅግ ደስ ይለኛል። አመሰግናለሁ ለሰጠኸኝ እድል እና ድህነት ማለት በእኔ አገዳደስ ታስቦ ሰው ድሃ የሚሆነው በተፈጥሮ አይደለም። ድህነት የሚኳ ድህነት የምትሆነው አንተ አእምሮውን አርቆ አለማሰብ፣ ያለህን ነገር በስርዓት አለመጠቀም ነው። ድህነት ማለት አንተ በቃ የሆነ ስትፈጠር የተሰጠ ስጦታ አለ እና ያ ነገር በአግባቡ እና በፕላን ካልተጠቀምክበት ያው እናመሰግናለን። እንግዲህ ሰዎች በተለያየ ምክንያት ድሀ ሊሆኑ ይችላሉ። ልካንችን እንዳልሽው በዙሪያችን ያሉ እድሎች፣ ተፈጥሮ የሰጠችንን ጸጋዎች፣ ጊዜ ሊሆን ይችላል። ሌላው ምድራዊ ሪሶርስ፣ ውሃ፣ ሌሎችንም ሌሎችንም የተፈጥሮ ስጦታዎችን በአግባቡ አለመጠቀማችን ጊዜን አለመጠቀማችን ለድህነት ሊያጋልጠን ይችላል። ከዚያ በተጨማሪ እንግዲህ ብዙዎቻችን የቁስ ሀብት ንብረት ቢኖረን እንኳ ደግሞ አጠቃቀሙን ካልቻልንበት ወደ ድህነት አድራሻ ይወስደናል ማለት ነው። አባካኝነት፣ ሱሰኝነት፣ ሌሎችም ጎጂ ተግባራቶች ድህነትን ይጋብዛሉ ለህይወታችን ማለት ነው። እንዲሁም ደግሞ ድህነት በተፈጥሯዊ ክስተትም ይመጣል። አንዳንድ ጊዜ ፎር ኤግዛምፕል ድርቅ ቢሆን ዝናብ ሳይጥል ቢቀር አሊያም ደግሞ ሀብት ንብረታችን በሰው ሰራሽም አደጋ ይሁን በተፈጥሮ አደጋ ለምሳሌ በሰው ሰራሽ አደጋ በጦርነት ሊሆን ይችላል። በጥላት ቤታችን ቢቃጠል ሀብት ንብረታችን ቢዘረፍ፣ በጉልበተኞች ሰዎች ለድህነት ሊጋለጡ ይችላሉ ማለት ነው። ሌላው የተፈጥሮ አደጋ እንግዲህ ጎርፍ፣ ሌሎችም ሌሎችም ተፈጥሯዊ አደጋዎች አሉ። እነዚያም እንደዚሁ አደጋ፣ ሌሎችም ጉዳዮች ድህነትን ሊያመጡብን ይችላሉ። በህይወታችን ሞት፣ ስደት፣ የቤተሰብ ማጣት አንዳንድ ጊዜ የሰው ድሀም የቁስ ድሀም ሆነን ህይወትን እንድናሳልፍ ያደርጋል ብዬ አምናለሁ። ያንቺ እይታን እስኪ ጨምር አድርግበት። በተፈጥሮም በራሳችን ችግርም ይመጣል። በቃ በተፈጥሮ ስንል ልክ አሁን እንዳልከው ዝናብ፣ ድርቅ ቢሆን ኦር በረዶ ቢጥልም። አዎ አዎ ምርት አናገኝም። ሰው ድህነት ይመጣል ማለት ነው። እሺ ከዛም ቀጥሎ በሰው ሰራሽ፣ በራሳችን ደግሞ የመኪና አደጋ ምናምን እንዳልከው እሱም ያመጣል። ግን አጠቃላይ ስናደርገው ግን ድህነት መጀመሪያ እንትኑ ግን በቃ ፕላን አለመኖር ነው። ፕላን ከሌለው ድህነት ይጋለጣል ማለት ነው። በፕላን መመረት አለብህ ሁሉ ሰው እቅድ አውጥቶ ነው ለማንኛውም ስራ የምትሰራው። እቅድ አውጥተህ ከሆነ ያው የነገን ህይወት ትኖረዋለህ ማለት ነው። ኦር ለነገ የሆነ ነገር ያግዝሃል ማለት ነው። ሰሽኝ ሀሳብና አስተያየት ምስጋና ይክልብ ነው። ከድህነት ኬዞች መካከል እንግዲህ ምንድን ነው የወሰድነውና የመረጥ ነው ታይም ማኔጅመንት ፕላን አለመኖር እንዲሁም ደግሞ ሴቪንግ ጊዜን፣ ገንዘብን አለመቆጠብ፣ ያለንን ነገር በአግባቡ አለመጠቀም አጠቃቀማችን ከነኚህ በተጨማሪ ተፈጥሮዋዊ አደጋና ሰው ሰራሽ አደጋዎች በህይወታችን ድህነትን ሊያመጡብን ይችላሉ ወደሚለው ድምዳሜ ነው እንግዲህ እኔና አንዳንድ አስተያየት ሰጪዎች እንደተለዋወጥ ነው ሀሳብ ከሆነ እነኚህ ምክንያቶች ለድህነት ሊያጋልጡ ይችላሉ በሚለው ተስማምተናል ማለት ነው። እንዲያው ከዚያ ባለፈ አንዳንድ ታክሲ ውስጥም በተለያዩ ማህበራዊ ሚዲያዎች ላይም ስለ ድህነት ብዙ ነገሮች ተጽፈው ለማየት ችያለሁ። ድሃን ማን ይወዳል? ድሃ አክባሪ የለውም። ድሃ ክብር የለውም። ድሃን የሚወደው የሚያከብረው የለም። ሳንቲምና ድሀ አንድ ላይ ቢወድቁ ድሀን ትተው ሳንቲምን ያነሳሉ ወይም ገንዘብን ይመርጣሉ። ከሌለህ የለህም የሚባሉ የተለያዩ ስለ ድህነት የተጻፉ ነገሮችን አያለው። እውነት ድሀ የሚጠላበት ምክንያት አለ ወይ? ለምንድን ነው ድሀ የማይወደደው የማይከበረው? የድሃ ሀሳብና ኗር ምን ይመስልሻል? ነጻነቱ፣ ክብሩ፣ ድሃ ሆኖ መኖር ስሜቱ ምን አይነት ስሜት ይመስልሻል? ሁሉ ሰው በራሱ አስተያየት ይጽፋል፣ ያስቀምጣል፣ ሀሳብም ይሰጣል። እኔ ደግሞ ታስበው ድሃን ይጠላ እንጠላለን ድሃ ቦታን ሰጠው ምናምን ምናምን ነገር የሚባለው ነገር በእኔ ቦታ የለም። እኔ ድሃ ልጥላው? ሪስፔክታለሽ አንቺ እኔ ለማንኛውም ሰው ሰው ስለሆነ ብቻ አከብራለሁ። በት ግን ሰው አሁን ብር ባይኖር አንተ ብር ያነሳል ያንን ድሀ ይጥለዋል ምናምን። እሱ ያ ሰው የሚጽፈው በራሱ ኦፕኒን ብቻ በራሱ ቲንክ የሚያደርገው ነገር ብቻ አድርጎ ነው ያ ነገር የሚጽፈው ሁሉ የተጻፈ ደግሞ ትክክል አይደለም። ሁሉ ሀሳብ የሚሰጠው ሁሉ ትክክል አይደለም። ከስንት አንድ ነው ትክክል የሚሆነው። እና እኔ ድሃን አልጠላም፣ አከብራቸኋለሁ በተቻለ መጠን ግን ደግሞ እንደዛ ስለሆኑ ደግሞ ድሀዎች ባይዘ ወይ እንደውም በቃ የሆነ ምን ልበል የሰላም እንቅልፍ የሚተኛው ድሀ ነው። ስለሌለ ሁሉ ነገር የለህም ማለት አይደለም የሰላም እንቅልፍ ይተኛሉ። ቢያንስ ደክማቸው ነው የሚውሉ ሲሰሩ ነው። ሳይሰሩ ውሎ ብቻ ይደክማቸዋል፣ ግን ይተኛሉ፣ እንቅልፍ ይወስዳቸዋል። ሀሳቡ ነጻነት የሌለው ሰላም የሌለው ያው ለነገ ምን ላድጎ ይህን ብር አሁን ዛሬ ገባል የሆነ ብር ለነገ ምን ላድርገው ስትል ነው ምታድረው ጭንቀት ነው የምታተርፈው። እና እኔ ድህነት ወዳለሁ ማለት አይደለም፣ ግን ደግሞ ድሀን ማልጠላም ድሀን አልጠላም። እንደዛ ነው በቃ። እናመሰግናለን። የተወደዳችሁና የተከበራችሁ የሀገር ልጆች፣ የመስገን ሜዳ የዩቲዩብ ቻናል ተከታታዮች፣ በዛሬ መሰናዶ እንግዲህ ድህነትን መሰረት ያደረገ አንድ ውይይት ከአንድ እህት ጋር አድርግ ያለው ማለት ነው እንግዲህ በዚህ ውይይታችን የሰው ልጆች ለድህነት ሊጋለጡባቸው የሚችሉ ምክንያቶች አንድም ተፈጥሮ አደጋ፣ ሰው ሰራሽ አደጋ፣ እንዲሁም ደግሞ የጊዜ አጠቃቀም፣ የገንዘብ አጠቃቀም፣ ሙያችንን፣ እውቀታችንን፣ ሀሳባችንን የምንጠቀምበት መንገድ፣ ጠንክሮ አለመስራት ለድህነት ሊያጋልጥ እንደሚችል እንዲሁም ደግሞ ድሃ ድሃ በመሆኑ መከበር የለበትም የሚል ሀሳብ ተገቢ አይደለም ሰው በሰውነቱ ድሃም ሆነ ሀብታም ሆነ እኩል ሊከበር ይገባል የሚል ሀሳብ ነው በውይይታችን ያነሳ ነው እንግዲህ የብዙዎቻችሁ እይታና አገላለጽ ምን ሊሆን እንደሚችል የተወሰነ ግምት ቢኖረንም ይለያያልና ሀሳብ አስተያየታችሁን ድህነትን በተመለከተ ለድሆች ስለሚሰጥ ክብር ለድህነት ስለሚያጋልጡ ምክንያቶች እንዲሁም ደግሞ ድሆች ከድህነት ለመውጣት ምን ምን ነገሮችን ማድረግ እንደሚገባቸው ምክራችሁን፣ ሀሳባችሁን ኮመንት መስጫ ቦታ ላይ አጋሩ። በሌላ መሰናዶ ዳግም እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ። መስገሚዳ